በስመ አብ ወልድ ወመንፈስ ቅዱስ ሃዱ አምላክ አሜን። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ግንቦት አንድ ቀን ልደታ ለእግዝእትነ ማርያም ድንግል ወላዲታ አምላክ። ጴጥርቃና ቴክታ የሚባሉ ደጋግ ሰዎች በኢየሩሳሌም በአንድነት ተጋብተው ይኖሩ ነበር። እነርሱም በእግዚአብሔር የሚያምኑ የተወደዱ ጻድቃን ሰዎች ነበሩ። እነዚህ ሰዎች በእግዚአብሔር በሰውም ዘንድ የተመሰከረላቸው ባለጸጎች ነበሩ። ነገር ግን መካን ስለነበሩ የሚወርስላቸው ልጅ አልነበራቸውም። አንድ ቀንም ጴጥሬቃ ቴክታን እንዲህ አላት፣ እህቴ ሆይን ሁሉ የሰበሰበነውን ገንዘብ ምን ያናደርገዋለን? ልጅ የለን የሚወርስ አንችም መካንሽ፣ እኔም ከአንች በቀር ሌላ ሴት አላውቅም አላት። እርሷም ወንድሜ ሆይ፣ አምላከ እስራኤል የልጅ ልጅ ቢነሳኝ አንተም እንደዚሁ ሆነ ትቀራለህን ከሌላ ደርሰ ውለድ እንጂ ብላ ብታሰናብተው እንዲህ ያለ ነገር እንኳን ስላደርገው በልቦናዬ እንዳላስበው አምላከ እስራኤል ያውቃል አላት። እርሷም አምላከ እስራኤል የሚያደርገውን የሚያውቅ የለም። ትላንትና ማታ በሕልሜ ነጭ ጥጃ ከማህፀኔ ስትወጣያችሁም ነጭ ጥጃ ሌላ ነጭ ጥጃ ስትወልድ እንዲህ እስከሰባት ትውልድ ሲዋለድ ሰባተኛቱ ሰባተኛቱ ጨረቃን ስትወልድ፣ ጨረቃዋም ፀሐይን ስትወልድ አየሁ አለችው። እርሱም በጠዋት ከህልም ፈች ዘንድ ሂዶ የነገረችውን ሁሉ ነገረው። ያ ምልመኛ ፈች እግዚአብሔር በምረቱ አይቷችኋል፣ በሳህሉ መግቧችኋል። ሰባት አንስት ጥጆች መውለዳችሁ ሰባት ሴት ልጆችና የልጅ ልጆች ትወልዳላችሁ። ከቤታችሁ ሰባተኛቱ ጨረቃን መውለዷ ከሰው ሁሉ የበለጠች ከመላእክትንም የከበረች ደግ ፍረት ትወልዳላችሁና የፀሐይ ነገር ግን አልታወቀኝም፣ አለው። እርሱም የነገረውን ሁሉ ሄዶ ለሚስቱ ነገራት። እርሷም እንጃ አምላክ የሚያደርገው ማን ያውቃል ብላ ዝም አለች። ከዚያም ጸንሳ ሴት ልጅ ወለደች። ስሟንም ሄሜን ብለው አወጡላት። ሄሜንም አድጋ ለአካለ መጠን ስደርስ ባል አግብታ ሴት ልጅ ወለደች። በስምንተኛ ቀኗም ዴርዲ ብለው ስም አወጡላት። ዴርዲም አድጋ እንዲሁ ሴት ልጅ ወለደች እና ቶና አለቻ። ቶናም ቶናህም እንዲም እንዲሁ ሴት ልጅ ወልዳ ሲካር አለቻ። ሲካርም እንዲሁ ሴት ልጅ ወልዳ ሴትና አለቻ። ሴትናም እንዲሁ ሴት ልጅ ወልዳ ሄርሜላ አለቻ። ሄርሜላም እንዲሁ ሴት ልጅ ወልዳ ንጽሕት ቅድስት ክብርት የምሆት ትሆን እመቤታችን የወለደችልን ቅድስት ሐናን ወለደች። የቸውም፣ ቅድስት አና በስርዓት አድጋ ለአይምሮ ስትበቃ አካለ መጠስ ሳደስ ከቤተ መንግስት ወገን ከነ ቅዱስ ዳዊት ወገን የሆነው ከቅዱስ እያቄም ጋር አጋቧት። እነዚህም ቅዱሳን እያቄም ና ና በአንድነት ተጋተው ሲኖሩ ልጅ አጡ። እነርሱም እጅግ ደጋግ ሰዎች ነበሩ። አንድ ልጅ እንኳ ስላልነበራቸው እጅግ ያዝ ነበር። ወደ ቤተ መቅደስ እየሄዱ እግዚአብሔር ልጅ ይሰጣቸው ዘንድ አጥብቀው ይለምኑት ነበር። መባአ ይዘው ለሊቀ ካይናቱ ለሊቀ ካይኑ ሲሰጡት ሊቀ ካይኑም እንኳን ሳይቀር እግዚአብሔር ብዙ ተባዙ ያለውን ሕግ በእናንተ ላይ እንዳይፈጽም አድርጎ ልጅ የከለከላችሁ ኃጢአተኛ ብትሆን ነውና መባችሁን አልቀበልም ብሎ በእጅጉ አሳዝኗቸዋል። በሊቀ ካይኑ እያዘኑና እየተከዙ ሲመለሱ ከድካማቸው ያረፉ ያርፉ ዘንድ ዛፍ ስር ተቀምጠው ሳለ እርግቦች ከጫጩቶቻቸው ጋር ሲጫወቱ ተመልክተው ለእነዚህ ወፎች እንኳን ልጆች የሰጠህ አምላክ ለእኛስ፣ ምነው ምን ይሆን ልጅ የምትሰጠን? ምን ነው ልጅ የማትሰጠን? ብለው እጅግ ምርር ብለው አለቀሱ። ቅዱስ ኢያቄምና ቅድስት ሐና ሲያዝኑ ሲጸልዩ ውለው ከዘካርያስ ከሊቀ ካህናቱ ጋር ሂደው አቤቱ ጌታዬ ሆይ፣ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን። ሴት ልጅ ብንወልድም ውሃ ቀድታ፣ መሶብ ወርቅ ሰፍታ፣ መጋረጃ ፈትላ፣ ካህናትን አገልግላ እንድትኖር እንሰጣለን ብለው ስዕለት ገቡ። ዘካርያስም እግዚአብሔር ጸሎታችሁን ይስማችሁ፣ ስዕለታችሁን ይቀበልላችሁ፣ የልቦናችሁን ማሳ ይፈጽምላችሁ ብሎ አሳረገላቸው። ከዚያ በኋላ ቅድስት ሐናና ቅዱስ ኢያቄም ሌሊቱን ራእይ አይተው ነገር አግኝተው አደሩ። ራእዩስ እንደምነቢሉ ኢያቄም ሰባቱ ሰማያት እንደ መጋረጃ ተጠቅልለው ከላይኛው ሰማይ ነጭ ወፍ ወርዶ በራሷ ላይ በራሴ ላይ ሲቀመጥ አየ። ኋላ ወፍ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነጭነቱ ንጹሕ ባህሪው ነው። ከላይኛው ሰው ነጭ ከላይኛው ሰማይ ነጭ ወፍ ወርዶ በራሴ በራሱ በራሴ ላይ ሲቀመጥ አየሁ ማለቱ የያቄ ምን የሰውን ባህሪ ባህሪ እንዳደረገው እወቅ ሲል ነው። ሰባቱ ሰማያት የተባሉ የጌታችን ልዩ ልዩ ባህሪ ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው ናቸው። ቅድሳና ምን ደግሞ አየሁ እንጂ አለችው። ምን አየሽ ቢላት፣ ነጭ እርግብ ወጥታ በራሴ ላይ ወርዳ በጆሮዬ ገብታ በማጸነ ሰተኛ አየሁ አለችው። እርግህ የተባለች እመቤታችን ቤታችን ቅድስት ድንግል ማርያም ናት። ነጭነቱ ንጽህናዋ፣ ቅድስናዋ፣ ድንግልናዋ ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ወርዳ በጆሬ ገብታ በማህፀኔ ስትተኛ አየሁ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችን መጽነሷ ነው። ይህንንም ራእይ ያዩት ሐምሌ 30 ዕለት ነው። እነርሱም እንዲህ ያለ ራእይ ካየን ነገር ካገኘን ብለው ዕለቱን በሩካቤ ስጋ አልተገናኙም። ይልቁንም ፈቃደ እግዚአብሔር ቢሆን ብለው አዳምና ሔዋን ብዙ ተባዙ ምድርን ምሉአት ብሎ ያበሰራ አምላክ ለኛ ሲልክልን የለምን ብለው ዕለቱን አልጋ መንጣፍ ለይተው እስከ ሰባት ቀን ድረስ ለየብቻቸው ሰነበቱ። ነሐሴ በባተ በሰባተኛው ቀን ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁና ዛሬ በሩካቤ ተገና ስጋ ተገናኙ ብሏችኋል ጌታ ብሎ መልአኩ ለሐና ነገራት። በፈቃድ እግዚአብሔር በብስራተ መላእክ እመቤታችን እግዝእትነ ማርያም ተጸነሰች። እግዚአብሔር አምላክ አብርሃምና ሳራ የተመለከተ አምላክ በኢያቄምና ሐና አማካኝነት ለዓለም ድህነት ምክንያት የሆነችውና ዓለም ሳይፈጠር በአምላክ ልቦና ታስባት የነበረች የተነገረላት ትንቢት ሊፈጸም የአባት የእናቷ ቅድመ አያቶቿ ራዕይ ሊተረጎም ጌታ የፈቀደበት ጊዜ ሲደርስ እመቤታችን እግዝእትነ ማርያም እሁድ ዕለት ነሐሴ ሰባት ቀን በ16 ዓመት ዓለም ተጸነሰች። እመቤታችን ከተጸነሰች በኋላ አይሁድ ቀንተው ተነሱባቸው። ቅናቱ እንዲህ ነው ቢሉ ሳምናስ። ቅናሱ እንዴት ነው ቢሉ፣ ሳምናስ የሚባል የጦሊቅ ልጅ ከኤድወ ከአጎቱ ቤት ሂድወ ሞተ። እነርሱም እንቀብራለን ብለው በአልጋ ይዘው ሲሄዱ ከመንገድ አሳረፉት። ቅድስታና፣ የሚያጎቷ ልጅ ነበርና ለማልቀስ ብትደርስ ዘመዶቿ ሁሉ ተሰብስቦ ሲላቀሱ ቆዩዋት። እርሷ ባብራ እየዞረች ሳለቀስ ጥላዋ ቢያርፍበት መግነሰቱ ለእስራኤል ብድግ ብሎ ተነስቶ ስብሃት ለኪ ማርያም እሙ ለፀሐይ ጽድቅ፣ ለአብ ሙሽራው፣ ለወልድ ወላዲቱ፣ ለመንፈስ ቅዱስ ጽርሃ ቤቱ፣ ተፈስሂ፣ ደስ ይበልሽ ብሎ ሰገደላት። አይሁድ ምን ታምር ሲደረግ ከዚያ ነበሩና፣ ምን ነው ሳሚናስ፣ ምን አየ? ምን ትላለህ ቢሉት እርሱም ከዚች ካህና ማይጸን የምትወለደው ህጻን ሰማይን ምድርን አየርን የፈጠረ አምላክን ትወልዳለች እያሉ መላይድ ሁሉ ሲያመሰግኑ አሰማሁ አላቸው። ዳግመኛም እኔንም ያነሳችኝ የፈወሰችኝ ያዳነችኝ እርሷናት አላቸው። አይሁድም በልተው ሰማንህ ብለው ቅናት ጀመሩ። ቅድሳና በእርጅናዋ ጊዜ መጽነሷን የተመለከቱ ዘመዶቿና የአገሯ ሰው የተረገረሙ እየመጡ ይጠይቋት ነበር። እመቤታችን እግዝእትነ ማርያም በጽንስ እያለች ብዙ ታምራት አድርጋለች። ከእነዚህም መካከል አይነ ስውር የነበረችው የእርሴ የአርሳባን ልጅ ወደ ሀና መጥታ የአርሳባን ልጅ ወደ ሀና መጥታ እውነትም ሀና መጽነሷን ለማረጋገጥ ሆዷ እንዳሰሰቻት እርሷም ሳይታሰብ አይኗን ስትነካ አይኗ በራላት። እመቤታችን በተጸነሰች በዘጠኝ ወር ከአምስት ቀን ግንቦት መባቻ የግንቦት መባቻ ዕለት ግንቦት አንድ ቀን ተወለደች። ኢትዮጵያዊ ሊቅ አባዩ አባጽየ ድንግልና አባ ገብረ ማርያም ዘደብራ ሀንታ በማኅሌተ ጽጌ ነገረ ማርያም መጽሐፋቸው ላይ እንደጠቀሱት የክብርት እመቤታችን ልደት ለሰማያውያን መላእክትና ለደቂቀ አዳም ደስታ ሲሆን አካላዊ ቃል ክርስቶስ ከራሷ ተወልዶ ዲያብሎስ 5500 ዘመን በሲኦል ያኖራቸውን ነፍሳት ወደ ገነት የሚያስገባቸው ነውእና ሰይጣን በተቃራኒው ልደቷ እንዳላስደሰተው ሲገልጹ በለሶች ጥያቄ ምናሃና ቡቃያ አንቺን ባስገኙሽ ጊዜ ምድር ደስ አላት፣ ሰማይም ደስ አለው። ጓደኛ ምሳሌ የሌለሽ የድህነት ምልክት ማርያም፣ መልአከ ሞት እስከፈራና ሰይጣንም እስከደነገጠ ድረስ የመወለድሽን ዜና እስከ ሲኦል ድረስ በሲኦልም ተሰማ በማለት አስተምረዋል። ክብርት እናቱን እናት አድርጎ ለሰጠ ለመድኃኔ ዓለም ክብር ምስጋና ይድረሰው። እኛንም በወላዲተ አምላክ መልጃና ጸሎት ይማረን። አገራችን ኢትዮጵያን በቅዱሳኑ ምልጃ ይማረልን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በዚህ ዕለት አርሲ ፈንታሌ ተራራ ላይ ሳሪቲ ለምትባል ጠንቋይ እየተላላኩ ሕዝቡን የሚያስቱት እና የሚያሰቃዩ አራት መቶ ሰባ ሺህ ሶስት መቶ አጋንንትን በጸሎታቸው ሰዓት ከሰማይ አወርደው ያቃጠሏቸው የማሐግሉ አቡነ ቀውስጦስ ልደታቸው ነው። እርሳቸው ልደታቸውና ረፍታቸው ከመቤታችን ልደትና ረፍት ጋር የተባበረላቸው ታላቅ አባት ናቸው። አቡነ ቀውስጦስ የአቡነ ተክለ ሃይማኖት የቅርብ ዘመድ ናቸው። የአቡነ ተክለ ሃይማኖት እናት እግዚሐረያና የአቡነ ቀውስጦስ እናት እብነ ጽዮን ታላቅና ታናሽ ናቸው። በአባትም በኩል ወረደ ምህረት ዘካርያስን ወለደ። ዘካርያስም የእነ አቡነ ተክለ ሃይማኖት አባት የሆኑ ስድስት ወንድማማች ልጆችን ወለደ። እነርሱም እንድሪያስ፣ አርከሌድስ፣ ዘራ አብርሃም፣ ዘራ ዮሐንስ ወይም ጸጋ ዛብ፣ ቀሲስ ዮሐንስና ቀሲስ ዮናስ ናቸው። እንድሪያስም ሳሙኤል ዘወገግን ወለደ። አርከሌድስም ሕጻን ሙአን ወለደ። ዘራ አብርሃምም ታላቁ አኖርዮስን ወለደ። ዘራ ዮሐንስም ወይም ጸጋ ዛብ ተክለሃይማኖትን ወለደ። ቀሲስ ዮሐንስም ዜና ማርቆስን ወለደ። ቀሲስ ዮናስ ደግሞ የፈጠርጋውን ጋውን ማቲያስንና ገላውዲዮስን ወለዳቸው። ገላውዲዮስም የማሐግሉ ቀውስጦስን ወለደ። አቡነ ቀውስጦሳም አቡነ ተክላይ ተክራይ ከሾሟቸው ከሰባ ከ12ቱ ንውረ እድ ውስጥ አንዱ ሲሆኑ ደብረ ሊባኖስም የሚያጥኑባት ወር በመጋቤት ወር ነበር። ህዝቡ አጥብቆ የሚወዳቸውና የሚያከብራቸው አባት ናቸው። ግብፃውያኑ አቡነ ያይቆ ከግብጽ ወደ ኢትዮጵያ መጥተው የደብረ ሊባኖስን የደብረ ሊባኖስ ጨጌ አቡነ ፊልጶስን አስጠርተው ለስብከ ወንጌል መስፋፋት ኢትዮጵያ በአንድ ጳጳስ መወሰን የለባትም፣ ስለዚህ 12 አበው መርጠን ክርስትና ሊስፋፋ ብለው ባቀረቡት ሐሳብ መሰረት አቡነ ፊልጶስ ዘደብረ ሊባኖስ ኤጲስቆጶስ፣ አቡነ አኖሪዎስ ዘሞረት፣ አቡነ ማትያስ ዘፈጠር ጋር፣ አቡነ ሳሙኤል ዘወገግ፣ አቡነ አኖሬዎስ ዘወረብ፣ አቡነ ታዲዮ ዘጸላለሽ፣ አቡነ ገብረ ክርስቶስ ዘገድም አቡነ መርቆሬ ዘመርሐ ቤት የአቡነ አድሃኒ ዘዳሞት አቡነ ቀውስጦ ዘመሀግል አቡነ ኢየሱስ ዘወጅ አቡነ ዮሴፍ ዘእናርያና ዘእናርያን መርጠው ሀገረ ስብከት ሰጥተዋቸዋል። ለሐዋርያዊ ተልእኮ ተሰማሩ። አስራ ሁለቱ ንቡራን እድ ለስብከተ ወንጌል በመላዋ ሀገሪቱ ሲሰማሩ ጻድቁ አቡነ ቀውስጦስ አርሲ ፈንታሌ ተራራ ላይ ሰሪቲ ለምትባል ጠንቋይ እየተላላኩ ህዝቡን የሚያስቱ፣ የሚያውኩ፣ የሚያሰቃዩ አራት መቶ ሰባ ሺህ ሶስት መቶ አጋንንትን በጸሎታቸው ከሰማይ እሳት አወርደው ተራራውን ደምስሰው አጋንንቱን ያቃጠሉ ታላቅ አባት ናቸው። የታናሽ ወንድማቸው የአፄ ኩኖ አምላክ ልጅ አጼ አምደጽዮን በክፎች ምክር የአባቱን ቅባት በማግባቱ አቡነ ቀውስጦስ እንደ መጥምቁ ቅዱስ ዮሐንስ ሂደው ንጉሱን ስለ ገሰጹት በግዞት ወስዶ ጎናቸውን በጦር ወግቶ ገድሏቸዋል። ጻድቁ ልደታቸው ሆነ እረፍታቸው ከእመቤታችን ልደትና እረፍት ጋር የተባበረላቸው ታላቅ ጻድቅ ናቸው። ግንቦት አንድ ቀን ተወልደው ጥር ሃያ አንድ ቀን አርፈዋልና ጻድቁ አቡነ ቀውስጦስ ከአባታችን ከአቡነ ቀውስጦስ ረድኤተ በረከት ይክፈለን። ከዕለቱ በሚታሰቡ ቅዱሳን ረድኤት በረከት ይኩለን። ሌላው በዚህ ዕለት የአቡነ እንድሪያስ ጻድቁ መታሰቢያቸው ነው። አቡነ እንድሪያስ በጸሎታቸው ኃይል አረ ከአርያም ስንዴ ከሰማይ እየወረደላቸው ልጆቻቸውን ሲመግቡ የኖሩ ቅዱስ አባት ናቸው። ቅዳሴ ሲቀድሱ ክንድ ከስንዝር ከመሬት ከፍ ብለው ይታዩ የነበሩ በእመቤታችን አብሳሪነት የተወለዱና ከሕፃነታቸው ጀምሮ እንደ እመቤታችን በቤተ መቅደስ ቅዱሳን በላይ ሰማያዊ ህይ ውስጥ እየመገቡ ያሳደጓቸው፣ ዳግመኛም በጸሎታቸው ኃይል ብዙ ድንቅን የሰሩ ናቸው፤ ቅዱስ አሁነ እንድርያስ ልደታቸውም ዛሬ ነው። ልደታቸው ከእመቤታችን ቅድስት ድንግል ማርያም ልደት ጋር የተባበረላቸው ናቸው። ሀብትና ንብረት ጸጋ እግዚአብሔር ከሞላቸው ደጋግ ወላጆቻቸው ከዛ አማኑኤልና ካመተ መንፈስ ቅዱስ ግንቦት አንድ ቀን በ1235 ዓመተ ምህረት በመንፈሳችን አብሳሪነት ተወለዱ። የልደታቸውም ነገር ድንቅ ነው። ወላጆቻቸው ልጅ አልነበራቸውና ብዙ ምህላ፣ ጸሎት እያቀረቡ ልጅ ከሰጠህን አንተን እንዲያገለግል ብጽዓት አድርገን ለቤት እንሰጣለን ብለው ለእግዚአብሔር ተሳሉ።